እውነት ቤተሰብ ሁሉ ነገር ሁሉ ነገር ደብሮኝ ነው። ዛሬ ቪዲዮ ራሱ ሳልሰራ የዋልኩት ማለት ነው። በጣም የሚያስጠላ ሙድ የሆነ በቃ የኔ የሃይሚና የቡሩኬ ሙድ በጣም የሚያስጠላ ስለሆነ በቃ ደብሮኝ ነው ያልኩት። እግዚአብሔርን ነው ምላችሁ፣ ዛሬ ቪዲዮ አልሰራውም። በጣም በቃ አንዳንዴ የሆነ ሙዳችሁ የሚሰረቅ ነገር የለም። በጣም ደብሮኝ ነው ያልኩት ቤተሰብ፣ አልሰራውም ቪዲዮ። እግዚአብሔርን ነው ምላችሁ። በቃ ለምን እንደ ታውቃላችሁ? ምንም ምንም የጣመኝ አይደለም። አሁን ዛሬ የዛሬ ቪዲዮ እንግዲህ ተመልካቾች በእናታችሁ ዛሬ መፍረድ አለባችሁ። እኔ ሀይሚ ማርያምን አሁንስ፣ ጀግናነሽ ጀግናነሽ ስትባይ ኦቨር እየወጣሽ ነው ያለሽ። እህቴ ልምከርሽ፣ ተይ በቃ ይበቃሻል። ከዚህ በኋላ የምታደርጊው ነገር ጥሩ ነገር ላይ እየሄድሽ አይደለም። እኔ አንቺን ማንም ሰው እንዲናገርሽ አልፈልግም፣ ግን እኔ በምችለው አቅም አንቺን ለመናገር ወይ ለመምከር እገደዳለ ማለት ነው። ዛሬ ብሩኬ ላይ ባደረግሽው ነገር ማለት ነው። ብሩኬ ይቅርታ ብሏል። ከእሷ ጋም ከአሁን በኋላ ላይ መጣ ሁሉን ነገር ተናግሯል። አንቺ ግን ምንም ነገር በቃ ለዳኒ ነው እየቆምሽ ያለች። ዳኒ ምን እንዳስነካች ሁሉ አላቅም። እውነት አንዳንደኛ የምንሰራውን ስራ እንወቅ። አወቀች አወቀች ወይም ጀግና ምናምን ስትባይ የኦቨር አትውጪ፣ ጥሩ አይደለም። የወንድ ልጅም ግፍ አለ። እግዚአብሔርን ነው የምናገረው። ቤተሰብ ይቅርታ ስላረፈርኩኝ በጣም ደብሮ ነበር። ማርያም ግን በቃ የሆነ ል ተያይዞኝ ነውን ራሱ ይሄን ቪዲዮ ለመስራት የተገደልኩት ማለት ነው። እና ውዶቼ፣ ሀይሚ ዛሬ የሰራችሁ ስራ፣ ወንድ ልጅ እንዴት ነው በጥፊ የሚመታው እንዴ? በጥፊ ትማቻለሽ? ምን አደረገ ይሄ ልጅ እንዴ? አረ ተይ ሀይሚ፣ እንደዚህ ታይ። ተይ፣ አትቅበጪ። ታይ፣ ታይ፣ ተይ። መቅበጡ የት ማደርስሽም? ታይ፣ ታይ። ብሩኬ ጥሩ ሰው ነው። ለአንቺ የሚቆምልሽ ሰው ነው። ታይ ሀይሚ፣ የኔ ፍቅር ታይ። አንቺ ጥሩ ስራ እየሰራሽ አይደለም። እኛ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ለኦዲንስ ክብር የሚባል ነገር አለ። ኧረ ተፋች በቃ እንዴ የደብራል ነው እንደ ምንድነው፣ ጅል የያዘውን ዕቃ አይለቅም እንደሚባለው በቃ የሆነ ነገር ይዘሽ በቃ ልላቀቅም አልሽ። በቃ ተፋች በቃ። እንደዚህ አይነት ነገር ተፋች እንዴ ምንድ ደጅል እኮ ሆንሽ እኮ በቃ ተይ እንጂ። ኦዲንስ የሚባል ነገር አለ፣ ለእኛ ክብር የሚባል አለ። ምንድነው ያለሽ ነገር አንቺ? ምንድነው ያለሽ ነገር ከዳኒ ጋራ ዳኒ ጋር ምንም ነገር የለሽም። አንቺ አሁን እልህ ተያይዘሽ ከብሩኬ ጋር እንደዚህ የምትሆኚ ምንድን ነው ችግሩ? ቆይ ለምን ዛሬ ብሩኬ እውነት በጣም ልክ አለው። በጣም ልክ አልፈሻል። በጣም ከሚገባው በላይ የወንድ ልጅ እልህ ነው እያስወጣሽ ያለሹ። ተይ እረፊ። አንዳንድ ልጅ ደግሞ አላች ሴት ነሸጭ ሸጅባት ኛ ምን እንዳትሉ በቃ ሴት ልጅም እኮ እኔ እኔ በእኔ በኩል አሁን ከሆነ ሃሚ ጥፋት እያጠፋች ነው። ጥፋት ካጠፋች ደግሞ ትመከራለች፣ ይነገራታል። ገብቷቸዋል። መነገር ካለባት ይነገራታል። ሁሌ ቡሩኪን ጥፋተኛ ሳይሆን ጥፋት ያየውበት ሰው ላይ እናገራለሁ። አንድ ሴት ሴት ነች። ሴት እንዳት አንድ ሰው እንዳይናገረኝ መናገር ያለብኝ ነገር እናገራለሁ። ዛሬ ሀይሚ ጥፋተኛ ነች። እኔ ሀይሚ ማንም ሰው እንዲናገርብኝ አልፈለግ፣ ግን ግን ስታጠፋ ደግሞ ይነገራታል። ዛሬ በጣም ትልቅ ጥፋት ያጠፋችሁ። በቃ የሰው ልጅ ይቅርታለ ይቅርታ ነው በቃ ምንድነው? አንድ ነገር ይዞ ሙጭጭ ብሎ በቃ ካልተጋደልኩ በቃ እንደ ራይኒ ኒ ይደብራል። በእናትሽ ኦዴንስም ክብር ይኖራችሁ። ማርያም ዛሬ ብሩኬ ይተናገም ንግግር ሁሉ ትክክል ነው። ምንም ነገር ጥፋት የለበትም። ዛሬ በቃ እንዴ፣ ምንድነው? ምንድነው የምትፈልጊ ብሩ፣ ሃይሚ ምንድነው? በቃ አሁን እኮ ብሩኬ ከአንቺ ጋር መታረቅ ነው የሚፈልገው፣ ከአንቺ ጋር መሆን ነው የሚፈልገው። አንቺን ነው የሚወድሽ፣ አንቺን ሁሉ ነገር የሚፈልገው። ለምንድነው አንቺ ከሱ ከሱ መራቅ ይፈልግሽው ምንድን ነው ምን ያስርቅሽ ሌላ ነገር ይሄ ብቻ ሳይሆን አንቺ ሌላ ችግር ም አለብሽ ማለት ነው ብሩኬ ሌላ ችግር የሚያደርግ ያደርስብሽ ማለት ነው በዚህ አይነት ነገር ማለት ነው እንደዛ ነው አሁን ለኛ እያሰብን ያለ ነው ብሩኬ ይሄ ብቻ ሳይሆን ሌላ ነገርም እያደረገች ነው ማለት ነው ይሄን ነው የማስበው ቤተሰብ እስቲ አስቡት እናንተ ይሄ ነገር አንድ ሰው እኮ ማንኛውም ሰው እኮ ይቅርታ ብሎ እኮ የሚታለፍ ነገር ነው በቃ አለቀ ነገሩ እንዴ ሙጭጭ ብለሽ አልላቀቅም አለች ተይ ተይ ሀይሚ ተይ የምትወስኙን ውሳኔ ውሳኔ የምትናገሪው ንግግር ቆጠብ ብለሽ ተናገሪ። ተይ እህቴ፣ በኋላ የሚቆጭሽን ነገር አታድርጊ። እግዚአብሔርን ይቆጭሻል የምታደርጊው ነገር ሁሉ። እንዴ በጥፊ መማታት ምናምን፣ እረ ተኛ። በጥሩ በጸባይ በቆንጆ ጸባይሽ ነው የምናውቀው ጥሩ ልጅ እንደሆንሽ። ማርያምን ነው ህቤን ነው የምናውቀው እኛ አንቺን። ግን ዛሬ የሰራሹ ስራ በጣም በጣም ያሳፍራል ዳኒ ነው ዳኒ ነው ዳንዳረ ዳኒ ገደል ይግባ። በእናትሽ ሻይሚ አንቺ አሁን ምንድን ነው ችግርሽ? እልህ ውስጥ ነው ያለሽው። በቃ ከእልህ ውስጥ ውጪ። ማርያምን በቃ ብሩኬ እንኳ ተሰቃየ። እግዚአብሔርን ነው የምላችሁ ማንም በቃ እኔ እኔ በቀደም ሰሞኑን እኔ አንቺን ነው የምደግፍ ያለሁት። እግዚአብሔርን እያያችሁ ነው። ሴት ልጅ ስለሆንሽ ብዙ ችግርሽን ስለምናቅ ብዙ ነገርም ስላለ በዛ ምክንያት እኔ በጣም ከአንቺ ጎን ያለውት። ግን ሃይሚ አንዳንድ ደግሞ ደሞ ማርያም ሲበዛ እጅ እጅ ነው የሚለው እግዚአብሔርንም ልጅ ይሄ ልጅ አንድ ቀን ጨክኖ ሄደ፣ ቀን አይመለስልሽም። ነገርኩሽ ሃይሚ፣ የዛሬው ግን በጣም ይደብራል። የሰራሹ ስራ ይደብራል። ሌላ ወንድ ቢሆን ማርያምን በጠረባ ዘርግፎሽ፣ በጥፊ አጋሽቶሽ፣ ንጥሎሽ ሄደው። ግን ብሩኬ ሴት ስለሚያከብር የእናቱ ስል ልጅ ስለሆነ ለዛ ነው። አደራም አለበት የጋሽ አደራ አለበት፣ አደራ ነው የተሰጠው እንጂ ሃይሚ፣ አንቺን እንደዚህ በእንደዚህ ነገር እኔ አላቀሽም። አንቺ ስነ ስርዓት ያለሽ ጨዋ ነሽ። በጣም ጎበዝ ልጅ ነሽ። ስለዚህ እንደዚህን ነገር ስታደርጊ ህዝብም ይጠላሻል። መወደድ እንዳለም መጠላት እንዳለም እወቂ። ገብቶሻል። እኔ ዛሬ ማርያም በጣም ደብሮ ነው ቪዲዮ ያልሰራሁት። በጣም አስጠላኝ። ሁሌ ጭቅጭቅ፣ ሁሌ እንትርክ፣ ሁሌ ዘባዝንኪ ማምጣት በቃ ይሄ ሆነኮ። ሶሲም ከሆነች ወደዛ እንዳትመጣ ከዚህ በኋላ አንቺም ከዳኔ ራቂ በቃ እንዴ እስከ መቼ ነው እልህ ተያይዘሽ እንደዚህ? በስመ አብ መንፈስ ቅዱስ። እኔ እንደዚህ አይነት ኒኒ አይቼም አላውቅም፣ እግዚአብሔርን ነው የምላችሁ። በጣም ይደብራ እንደዚህ። እረ እረ፣ እኔ እንደዚህ እኔ አይቼም አላውቅም፣ እግዚአብሔርን ነው የምላችሁ። እና እኔ እንጃ፣ ሴት ልጅ በእንደዚህ ደረጃ እንደውም፣ ሴት ልጅ ቀዝቀዝ ብላ ወንድን ማቀዝቀዝ ነው እንጂ፣ ሴት ልጅ በደ ቡቡ እኮ አትልም እኮ። አንዳንዴም እኮ እኛ ቀዝቀዝ ማለት አለብን። ቀዝቀዝ ካላልሽ እኮ መቼም ይሄ ነገር አይበርድም። ስለዚህ እባክሽ ለምታረጊውን ነገር እወቂ እና ሀይሚዬ እኛ እንወድሻለን፣ እናከብርሻለን። አንቺ የሚነካብን ሰው አንወድም። ግን ኦቨር ደግሞ ስትወጪ መጠላትም አለ። ነግሬሻለሁ። ሰው ከጠላሽ ደግሞ አይመለስም። የእኛ ህዝብ መጥፎ ነው። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀይሚ ጋር ድርሱ። ሊማርያምን በጣም ደብሮኛል ዛሬ እኔ።